ግራንድ ኢትዮ ኢድ ኤክስፖ በታላቅ ድምቀት ተከፍቷል። ዛሬ ይህ ኤክስፖ ምን ምን አካቷል፣ ምንስ አዲስ ነገር አለ የሚለውን ልመለከት እዚህ ሚሊኒየም አዳራሽ ተገኝቻለሁ። አብረን ገብተን እ እንኳን አደረሰሽ። እንኳን አብሮ አደረሰ። እንታወቅ ማለት በይ። ሙቢላል እባላለሁ። ቤትሽ ላይ ምን አዲስ ነገር አለ? እንግዲህ እኛ ኑር ናቹራል ዌልስ ኤንድ አዘርስን ነው የምናመርታው። ዘይቶች አሉን፣ የካስተር፣ የሰሊጥ፣ የዱባ ከ19 አይነት ግብዓቶች የተዘጋጀ የፀጉር ዘይት አለ። እንዲሁም ሰሊጥ፣ ጥቁር አዝሙድ አለ። የሞሪንጋ የከርቤ እና ዘይቶችም አሉ ጥቅማቸው ለምንድን ነው የካስተሩ ወገቡንና እግሩን ለሚያመው ሰው ነው የሚጠቀሙበት ለፎርፎርም ቆንጆ ነው ተሊጡ የካልሲየም እጥረት ላለበት ሰው ይመገበዋል ፀጉር ለሚያያዝ ፀጉር ያፍታታል ለቆዳም ቆንጆ ነው ያልሰልሳል የእናንተ ምርት ከሌላው በምን ይለያል እኛ እንግዲህ እዚሁ ነው የምናመርተው ማሽናችንም እዚሁ አለ ከሌላው የሚለየው አሁን ለምሳሌ የፀጉር ዘይቱን እኔ ራሴ ነኝ የማመርተው። ና እዚህ ጋር ግብአቶች አሉ። እነዚህ ግብአቶች እነ ጁሪ፣ እነ ከሽሚር፣ አምላ፣ ወረቀተልጋር፣ ከርከዴ፣ ከፍ መርየም እነዚህ መተለይ ሱን እነዚህን ከሳውዲ ነው የማመጣቸው። ሌላው ምርት ከዚህ ሁነ እነዚህ ነው። አንድ ላይ አድርጌ 19 ምርቶች እኔ እንትን ያለኩት ያዘጋጀኩት ይሄ ምርት የእድሜ ወይም የጾታ ልዩነት ይኖረዋል? ለማይፈቀድ እድሜዎች አሉ? አይ በፍፁም ከአራስ ጀምሮ እስከ አዋቂ ድረስ ይሆናሉ። ምንም አይነት ሳይድ ፌክት ያላቸውም ሙሉን ኦርጋኒክ ነው። ዋጋችን በተመለከተ ዋጋው ዋጋችን ፌር ነው። ሁለት መቶ ሀምሳ የሚሉ አንድ ሺ አምስት መቶ ወር ነው የምንሸጠው ከዚህ ኤክስፖች እናንተ ማግኘት የፈለገ ሰው ቤተን ፋሚሊ ሞል ፊት ለፊት በአማራና በአዋሽ ባንክ መካከል በ0966 27 32 42 ያገኙናል በጣም አሪፍ አሁን ከፊታችን ትልቅ በዓል እየጠበቀን ነው እና ለኢድ እንኳን አደረሳችሁ ማለት የምትፈልግ ይሰካለ በዚህ አጋጣሚ ለባለቤቴ እና ለልጆቼ ለእህት ወንድሞቼ እንዲሁም በሳውዲ እና እዚህ ሀገር የሚኖሩት የአኬራ እህቶቼ ለመላው ሙስሊም ማህበረሰብ በአለም ላይ ላለሁ አመሰግናለሁ ሰላም እንታወቅ ጂጂ ይባላለሁ ዛሬ የት ነው ያለን? ባዛር ሚሊኒየም አዳራሽ። ያንቺ እቃዎች ከሌሎቹ በምን ይለያል? ምን አይነት ምርቶች ይዘሽ ነው የገባሽው? ሀገር ውስጥ ምርት የለንም፣ ሁሉም የውጪ ምርቶች ናቸው። የፀጉር ማብቂያ፣ ሁሉም የስሜት ማረጋገጫ፣ ለሁሉም የሚሆን ነገሮች አሉ። ቻሪፍ ነገሮች አሉ። እነዚህ ላይ ለፊት ጥራት ነው የሚሆን። ብቻ ከሀገር ውጭ የሆኑ ነገሮች ነው የሚይዘው። ከምን ሀገር ነው የምትይዘው? ኢንዲያ፣ ጀርመን ብዙ አይነቶች ከዛ ከቻይና፣ አንድ ነገር ብቻ ከኢትዮጵያ አለ። እሱም ቫዝሊን። ቫዝሊን ደስ ይላል። እስቲ ሰዎች ባይሉኝ ደስ ይለኛል። ይሄ ምርት ከሌሎች የመዋባቂያ ከሚሸጡ ሰዎች የተለየ ነው። የኔ ቤት የምትዩ እንደዛ የምለው የፀጉር የሽበት ማጥፊያ ማለት ነው። የሽበት ማጥፊያ ሀርባል ይባላል። ይሄኛውንና ኤፍጂ ኤፍጂ ማለት ደግሞ በ15 ቀን ጸጉር የሚያሳድገው ማለት ነው። ብዙ አይነቶች ማሳደጊያ አሉ። ግን ሞ ኤፍጂን ደግሞ ሰው ቢያውቀው ኤፍጂ ፕላስ የሚባለው ሁለት አይነት አለ። አንደኛ ነው ሁለተኛ አለው። ኤፍጂ ኖርማል ነው ኤፍጂ ፕላስ የሚባላል። ይሄኛው ለ15 ቀን ነው። ያኛውን ደግሞ ኖርማል ለአንድ ወር ነው የሚጠቀሙበታል። እንደዛ፣ ወንዶች ወይ ሴቶች፣ ማንኛውም ሰው ጭንቅላቱ ላይ ክፍት የሆነ ቦታ ላይ ያለ ሰው ማለት ነው። ይሄኛው ለፀጉሩም ለፂሙ የሚጠቀም ነገር ነው፣ እና እንደዛ ነው ከስንት አመት በላይ ለሆነ ሰው ይመከራል ህፃን ጀምሮ ምክንያቱም ምንም አይነት ኦይል ነው ሙሉ ፐርሰንት ኦይል ነው በጣም አሪፍ ምንም አይነት ሳይድ ኢፌክት የሌለው ነው አብዛኛው ደግሞ ህፃናት ታስጠቀሚ ወጣቶችን የምታስጠቀሚ ምክንያቱም ህፃን በራስሽ ትሪትመንት የምታደርጊ ነው ይሄኛው ግን በፀሐይ በበረሃ ምናምን ለሚኖሩ ሰው የሄደባቸው ፀጉር ይሉ ለእነሱ የሚሆን ነገር ነው ለሸሸ ፀጉር እና በተፈጥሯቸው ያላደጉ ትኖችን ይህ ማነቃቂያ ነው ሴሎችን መክፈቻ ነው ሴሎች ሲከፈቱ ደግሞ ፀጉር ያድጋል ማለት ነው እና ለሱ ነው ይሄኛው ደግሞ ሽበት ማጥፊያ ነው። ያለ እድሜ መጡትን በጸጋ በዘር የሚመጡ ሽበቶችን ማጥፊያ ማለት ነው። ይሄኛው ኖርማል ማጥቆሪያ አይደለም፣ ሽበት ማጥፊያ ነው የምልሽ የራሳችንን ምርት ከጥቁር አዝሙር ከዝንጅብል ምናምን የተሰራ ይሄኛው። እነዚህ ምርቶች አሉበት፣ ከነዚህ ነው የተሰራ። ምንም ነገር ሳይድ ፌክት የለው። ፕረስ ማድረግ ብቻ ነው እዛ ጸጉራችን መቀባት። በምንቀባበት ጊዜ ማሳጅ እናደርገዋለን። ሽበቶችን ማጥፊያ ነው ማለት ነው። ይሄ ታጥበን ለምንቀባ ታጥበን የምንቀባ እንደ ኦይል ነው። ይሄኛው እና ሽበት ማጥፊያ ነው ማለት ነው። ይሄኛው ማጥቆሪያ አይደለም ማጥፊያ ተናካቲ ያጠፋል ያሽ ነካቲ ያጠፋል ያለ እድሜ የሚመጣው በዘርና በእንደዚህ በነጭ ነጭ ነው የሚመጡ ሽበቶች ይሄ ነው በእነሱ የሚመጡ ሽበቶችን ያጠፋልናል ማለት ነው። የእናንተን ሱቅ ማግኘት የፈለገ ሰው ከኤክስፖ ውጭ ትገኛላችሁ? ቀጣይስ የፋሲካ ኤክስፖን ትሳተፋላችሁ? አዎ እንሳተፋለን። ሁሉም የፋሲካ የምንም እንሳተፋለን። አሁን ኤግዚቢሽን እንገባለን 81 ቁጥር ነው ያለን፣ እንጂ እንደዚህ መጋዘን አይነት ነገሮች ይህን እንደዚህ በባዛር ነው የምንዞረው። ባዛር ነው የሚያገኙን እንጂ ሌላ የግል ቦታ ግን አድራሻ እንትን ካሉ ስልክ ተለዋውጠን መላክ እንችላለን። ባሉበት ባሉ በቦታ እንትናለን፣ ሰርቪስ አለን የምናደርስበት። አመሰግናለሁ። እሺ፣ እኔም አመሰግናለሁ። እዚህ ሚሊኒየም አዳራሽ ውስጥ በተዘጋጀው የኢድ ኤክስፖ ላይ ቆንጆ ቆንጆ የሆኑ የቤት ዕቃዎችን እየተመለከትኩ ነው። እንዲሁም ደግሞ ኦቭኖች፣ ማብሰያዎች ማውያዎች እና ለቤታችን አስፈላጊ የሆኑ ግብዓቶችን መመልከት ችያለሁ። እዚህ እየመጣችሁ ለበዓላችሁ እንድትሸምቱ ጋብዛለሁ። እንደዚህ አይነት ጠቃሚ መረጃዎች እንዲደርሳችሁ ከፈለጋችሁ ይህንን ቻናል ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጥሬና አቀርባለሁ። አሁንም የኢድ ኤክስፖ ጉብኝቴ አላበቃም። ቤቴን ደግሞ ለኢድ በምላሱብ ካላችሁ ደግሞ እዚህ ጋር ቆንጆ ቆንጆ የቤት ማስዋቢያ ጌጦችን እየተመለከትኩኝ ነው። እስቲ እናንተም ከኔ ጋር ተመልከቱ። ሰላም ፍቃድ ይባላለሁ። እሺ፣ የእነዚህን እቃዎች ማቀርበው እኔ ነኝ። ድርጅቴ ምሺ የሚባል ድርጅት ነው። እንግዲህ እቃዎቹን መመልከት ትችላላችሁ። ቤት ላይ ቆንጆ ቆንጆ የሆኑ የሴቶች የመዋቢያ ጌጦችን እየተመለከትኩ ነው። ያንተ ጌጦች በእጅ የተሰሩ ናቸው ወይንስ ከሱቅ ተገዝተው? የሚሰሩም አሉ፣ ከሱቅ የሚመጡ አሉ እኮ። አንቲኪሁን ደግሞ የተሰበሰቡም እቃዎች አሉ፣ የድሮ እቃዎች እነሱን ነው እንግዲህ እየሰራን ያለ ነው። እስኪ አስጎብኘኝ። በእጅ የተሰሩት የቱ ነው? እነዚህ ያው ክርስቲያኖች ናቸው። እነዚህን የሰራኋቸው ራሴ ነኝ። እነዚህም እንደዛው፣ እነዚህም እንደዛው የራሴ ስራዎች ናቸው ብዙዎቹ። ብዙዎቹም ደግሞ የተወሰኑ ከገበያም የመጡ አሉ። እነዚህ ደግሞ አሮጌ እቃዎች ናቸው፣ የተሰባሰቡ ናቸው። ከየት ነው የሚሰበሰበው? የድሮ እቃዎችን ካገኘንበት፣ ከምን አለሽ ተራም ቢሆን ከምንም ካላው፣ ከገርፈላጊ ያለው በጣም ብዙ እጅግ በጣም ብዙ። እዛ በሱቅ በምትመጪበት ሰዓት፣ በተለይ በተለይ ሱቅ ስትመጪ ከዚህ የተሻሉ ትላልቅ ነገሮችን ማየት ይቻላል። እነዚህ እነዚህ አንቲክ የሆኑ እቃዎች ናቸው። እነዚህ ድንጋዮች ናቸው። የምን ድንጋይ ታወቀ? አዎ ሰጴር ሰጴር የሚባለው ድንጋይ ይሄ። አንቺ ሚያረግሻት አመትስት ትባላለች። ድንጋይዋ ምን ትባላለች? አመትስት። አንዳንዴ የራሳቸው የሆነ እንትን ሲኖራቸው የግዴታ ዕቃውን ወደዚህ መለወጥ፣ ወደ ገንዘብ ይለውጡታል እኛ ደግሞ ወደ ገንዘብ እለውጥላቸዋለን። ብዙዎቹ ምን ያለው አሁን ይሆ የቱ ይሄኛው? አምስት ሺ አምስት መቶ ብር የእውነት ነው። የአንተ ደንበኞች ምኖች ናቸው? ነጮች ናቸው ሐበሾች ወይስ ሁሉም አሉ? በይበልጥ ደግሞ ግን ሀገር ውስጥ ያሉ ሐበሾች ናቸው። በጣም ያውቃሉ። አሁን እያወቁ መጥተዋል። በጣም ደስ ይላል። አንተ ማግኘት ለፈለገ ሱቅህን በቋሚነት የት ነው የምትገኘው? እኔ የምገኘው እዚሁ ነው። ይሄ አድራሻዬ ነው። በሱ ማግኘት ይቻላል። እዚህ ኬኬር ህንፃ ቦሌ ብራስ አካባቢ እዛና ነው ያለ ነው። ግራውንድ ላይ የዋጋው ነገር እስከ እጅ ካረኩት አምባር ውጭ ሌሎቹ እንዴት ነው? ደህና ናቸው። እንደ ከተማው ዋጋ አይደለም በጣም ተመጣጣኝ የሆነ ዋጋ እንደሆነ ብዙ ሰዎች የኔ ርካሽ እንደሆነ ነው የሚነግሩኝ። ለምሳሌ የጆሮ ጌጥ ትንሽ ዋጋ ስንት ነው? አራት መቶ ብር ነው ከፍ ሲል እስከ ሁለት ሺህ ብር ድረስ አለ። አንድ ድንጋይ አይነት እስከ ሁለት ሺህ ብር ድረስ አለ። አንቲክ የሆኑ ደግሞ አሉ። አንድ ብቻ ሆነው ሌላ ሰው የማያገኛቸው ደግሞ አሉ። እነሱ እነሱም ዋጋቸው ትንሽ ከፍ ይላል። ለሰለብሪቲዎች ወይንም ደግሞ እንደዚህ ታዋቂ ለሆኑ ባለስልጣናት ሊሆኑ ይችላሉ፣ ዝነኞች፣ ለተለያዩ ሰዎች አንተ ጋር ማዘዝ ቢፈልጉ የተለየ ነገር እነሱ ብቻ መዋብ ወይም ማጌጥ የፈለጉትን ነገር ቢፈልጉ ይችላሉ? አዎ እናዘጋጃለን። ዲዛይኑንም አርገናል። የራሳቸውም ካለ የራሳቸው የራሳቸውም ከሌለ እኛ ያዘጋጀነውን እናሳያቸዋለን፣ ይመርጣሉ በጣም ደስ ይላል። በዚህ አጋጣሚ መጪው የኢድ በዓል ነውና እንኳን አደረሳችሁ ማለት የምትፈልገው ወዳጅ ዘመድ፣ እንግዲህ መላው ሙስሊም ሕብረተሰብ በሙሉ እንኳን አደረሳችሁ ለማለት ፈልጋለሁ። ለእኛም ደግሞ የሚቀጥለው ፋሲካም ላይ ደግሞ ሚሊኒየም ባዛር ብትመጡ እንገናኛለን ብዬ ጥሬን አቀርባለሁ። እንመጣለን፣ እናገኛለን። ለበዓል ወዳጅ ዘመድን ለመጠየቅ ወይም ለቤቶ ጣፋጭ ቸኮሌትና ኬኮችን ማዘዝ ወይም ማዘጋጀትን የሚችሉ ሞሃኒ ቸኮሌትና እስዊትን እዚህ ሚሊኒየም አዳራሽ ለመመልከት ችያለን። በዚህ የኢድ ኤክስፖ ላይ የጥሬ ቡና ዘይትና የተቆላ ቡና ዘይትን አይቼ በጣም ስለደነቀኝ ለእናንተ ላሳያችሁ ጓጉቻለሁ። እስቲ ከባለሙያ ደግሞ እንስማ፣ እንታወቅ ሰላም እንዴት ነሽ? አለን ላና ናቹራል ኦይልስ እንባላለን። በል መጀመሪያ እምነት ባላለው እምነት እየስላገኘሽ ደስ ብሎኛል። እስቲ አሳይኝ። ላና ናቹራል ኦይልስ እንባላለን። ዘጠኝ አይነት ኦይሎች አለን። ካለን ውስጥ ደግሞ አንዱ የቡና ፍሬ የተቆላ የቡና ፍሬ ዘይት አለ። ከተቆላ የቡና ፍሬ ዘይት ብቻ የተዘጋጀ ነው። ቀጥታ ከቡናው ብቻ ተጨምቆ የተዘጋጀ ማለት ነው። እሱ ምን ይጠቅማል ካልሽኝ አይን ስር ለሚጠቁር፣ ለሚያበጥ እንዲሁም ፊልትን ክሊንስ ለማድረግ ይጠቅማል ማለት ነው። የተቆላ ነው ጥሬ የተቆላው፣ አይን ስር ለሚያብጠው የቡና ዘይት ደግሞ የሆነ እንዴ ልበልሽ ተመቸው አይነት ፊት የለም ፊታችን ላይ አርቴ አየር ሲቀየር እንዴ ነው ፊታችን ላይ አርቴፊሻል የመጣውን ነገር ክሊንስ ያደርጋል ይሄ በተለያዩ ነገር ማለት ያቀላል ግን፣ አርቲፊሻል ቅላት አይደለም። ፊታችንን ኢንቫይሮንመንት ስንቀይር ተስማማ አይነት ፊት የለም ያነሳል። በፀሐይ የመጣን ሆርሞናል አያነሳም። በፀሐይ የመጣን ማዲያትን ደግሞ ክሊንስ ያደርጋል። የሞሪንጋ ፍሬ ዘይትም አለ። የሞሪንጋ ከፍሬው የተዘጋጀ ዘይት ነው። ብዙ ጊዜ ከሮስትድ ቡናው ጋር አብሮ እንዲጠቀሙ ነው ሊከመንድ የምናረገው የተቆላው ቡና የቀድም እና ከስር ለምንድነው? ድርቅ የማድረግ ባህሪ ስላለው ናቹራል ቦቶክስ አይደል የሚባለው ኮፊ። እሱን ከአረግም በኋላ ሞሪንጋ አሲድ ኦይል ስንደረበት ሞር ሞይስቹራይዝ ያደርጋል። መቼ ነው መጠቀም እንችለው? ቀን ማታ? እኔ ኖርማሊ፣ እኛ ሪኮመንድ የምናደርገው የተቆላውን ማታ ማታ፣ ጥሬውን ግን ቀንም እንደ ሞይስቹራይዘር ከሰንስክሪን ስር ቀንም መጠቀም እንችላለን ማለት ከትልልቅ ማንኛውም እድሜ ላይ የምንመገበውን ነገር ብዙ ጊዜ ምን ይላል ሳይዝ የምንመገበውን ነገር ፊታችን ላይ አፕላይ ስናደርግ በጣም ሴፍ ነው ይባላል፣ አይደለ ቡና ደግሞ ቡና መጠቀም ከምንችልበት እድሜ ጀምሮ ብንጠቀመው ሞር አሪፍ ይሆናል ብለን እናስባለን። ዋጋችን እንዴት ነው? ዋጋችን የጥሬ ቡና ሂሳቡ 2900 ብር ነው። ሰላሳ የሚል ነው እስከ አምስት ወር ነው የምንጠቀም ብዙ ቡናዎች የምንጨምቀው ቡና ፍሬን ይሄኛውን ነው እና ከአምስት ወር እስከ አራት ወር ድረስ ኔ ድሮፕ ፊትሽ ላይ እየተቀባሽ መጠቀም ትችላለች። ስትጨምቁት በተፈጥሮዊ መንገድ ብቻ ነው ወይም ማቆያ ታደርጋለምንም እዚህ ጋ ያሉት ኦይሎች እንዳለ ምንም አዲሽናል ነገር የላቸውም። እንደምታየው ደግሞ የጉሎ ዘይት አለን የተልባ አለን የዱባ ፍሬ ዘይት አለን የሰሊጥ አለን የጥቁር አዝሙድ ሁሉም ፒዩር ሲድ ኦይሎች ናቸው። ስለዚህ እነዛ ዋጋቸው ሁለቱም አንድ አይነት ነው። ይሄኛ 2500 ነው። ይሄኛ 2800 ነው። እናንተ ማግኘት ለፈለገ ከኤክስፖ ውጭ ኦንላይን ላይ ስልካችን 0912 22 66 89 ቢደውልልን ዴሊቨር እናደርጋለን። ከሳ ውጭ ደግሞ የተለያዩ ባዛሮች በየሳምንቱ እንገባለን። በጣም አመሰግናለሁ። አመሰግናለሁ በጣም አሁን ደግሞ በራሷ ሙያ የተካነች ቆንጆ እህት አግኝቻለሁኝ። በእጇ የተለያዩ አባያዎችን፣ ጥልፎችን፣ የሀገር ልብሶችን ትሰራለች። እስቲ ከራሷ አንደበት እንስማ። እንታወቅ። ሰላም፣ አይዳ እባላለሁ። እንኳን አደረሰሽ። እንኳን ምሯ ደረሰ። እስቲ አስተዋወቂኝ። የሽመና አባያዎችን ነው የያዝኩት። የራሴ ስራዎች ናቸው። በአባያ መልክ በቶብ መልክ አበሻችን የባህላችን ልብሶችን እሰራለሁ። በጣም የተለያዩ ቆንጆ ቆንጆ ለልጆች ለአዋቂ ሚሆን አሪፍ ስራ ነው ይዘነው የመጣነው አባያ በሽመና ስራ ተለምዷል? አልተለመደም። አዲስ ሀሳብ ነው። አሁን እዚሁ ባዛር ውስጥ ነው መጀመሪያ ጊዜ ስል፣ ያው የሰው አስተያየትም ጥሩ ነው። በጣም ጥሩ ሱ ብለውኛላ። ሌላስ ምን ምን ታዘጋጀልሽ? ሌላ በቃ እነዚህ ናቸው፣ አባያዎች ናቸው፣ የወንዶች ልብሶች፣ የቤተሰብ ፋሚሊ። እነሱ በኦርደር እንሰራለን፣ በሁለት ቀን ውስጥ እናደርሳለን። አባያ ምን ያህል ነው ዋጋው? አባያው አሁን ከአራቺ አምስት መቶ መነሻ አራቺ አምስት መቶ ይጨምራል፣ እንደ ጠልፋቸው እንደ ስታይላቸው እንደሚመርጡት ማለት ነው። አንችን ማግኘት ለፈለገ የት ያገኝሻል? እኔ ሴሚሲ አካባቢ ልቤት አካባቢ ያለኝ ኦንላይን ላይም በ0937448 ይደውሉልኝ። በጣም አሪፍ በርችልኝ። ቴ ደስ ብሎኛል ስላገኘ፣ አመሰግናለሁ በጣም የሚያማምሩ የቡናና የጠረጴዛ የሚሆኑ ሱፍራዎችን እንዲሁም ከሳውዲ አረቢያ የሚመጡ ቆንጆ ቆንጆ ረከቦቶችን በዚህ በኢድ ኤክስፖ ላይ ለመመልከት ችያለሁኝ። በዓልን በዓል የሚያሰኙ ቆንጆ ቆንጆ እጣኖችን ተመልክቻለሁ። እስቲ ከባለቤቷ እንስማ። እንታወቅ፣ እሺ። ለበዓል ብለን አሪፍ አሪፍ ብኩሮችን እጣኖቹን፣ አልበል። ስሜ ባህሪያ ይባላል። እንኳን አደረሰሽ። እንኳን አብሮ ደረሰን። እና አሪፍ አሪፍ ብኩሮችን አቀርበናል ለበዓል ብለን የፈለጋችሁትን የተለያዩ አይነት ብኩሮች አሉ። የተለያዩ ሀገር የሳውዲ አለ፣ ዱባይ አለ። በጣም አሪፍ አሪፍ ሄድ ፍሮሾች አሉ። ማጨሻ ምንድነው ረከቦቶች አሉ። በጣም አሪፍ አሪፍ እቃዎች አሉ። መታችሁ እንድትሸምቱ ዋጋ ደሞ ታላቅ ቅናሽ ነው። በጣም ዲስካውንት አለው። በጣም ምሳሌ ከአንድ እቃ የሶስት መቶ ብር ያክል ዲስካውንት አለው። መታችሁ እንድትገዙን እናሳስባለን። በጣም ደስ ይላል። ይሄ ኤክስፖ ሲያልቅ አንቺ ማግኘት ይፈልጋል። እኔን ማግኘት ለምትፈልጉ ደግሞ ቤተር ከአዋሽ ባንክ ፊት ለፊት፣ በተጨማሪ ደግሞ አሁን የፋሲካ ኢንትሪክስፖ ደግሞ ኤግዚቢሽን ማዕከል ይገኛለሁኝ። ምድጃዎች አሉ፣ ጭሰልባ ከሰለም ደግሞ አለን። ዘመናዊ ጭሰልባ ከሰላለን መታችሁ እንድታዩ። በዚህ አጋጣሚ ከፊት ለፊታችን ትልቅ በዓል እየመጣ ነው እና ለኢድ እንኳን አደረሳችሁ ማለት የምትፈልግ ወዳጅ ዘመድ ካለን ለሙስሊም ህብረተሰብ በአጠቃላይ እንኳን ያደረሳችሁ። ክርስቲያን ለሆናችሁ ጓደኞቼ ዘመድ ወዳጆቼ ሁላችሁም እንኳን ያደረሳችሁ። በጣም አመሰግናለሁ። ላንቺ መልካም በዓል ይሆንልሽ። እሺ፣ አመሰግናለሁ። ተመልካቾቼ የዚህን ኤክስፖ ዋና አዘጋጅ አብሮኛ አለ። እስቲ እንታወቅ። ሰላም፣ ማን ልበል? አብዱልፈታ እባላለሁ። የስሪ ኢቨንትስ ስራ አስኪያጅ ነው። ይሄ ኢቨንት በስሪ ኤቨንት እና በቢላሉልሀበሽ በጋራ የተዘጋጀ ዝግጅት ነው። ለምን ያህል ጊዜ አዘጋጃቸው? አሁን ይሄኛው ሁለተኛው ነው። በሚሊኒየም ላይ ማለት ነው? ሁለተኛው ነው አልፎ አልፎ ነበረ ግን፣ ይሄኛው አሁን የኢድ ኤክስፖ ሁለተኛችን ነው። ያው ያማረ ነው፣ ከአምናው በጣም የተሻለ ሁኔታ። አሁን ደግሞ በጣም ወደ መቶ የሚሆኑ ድርጅቶች አሉ። ትላልቅ ካምፓኒዎች ኩንስን ጨምሮ ሪል ስቴቶች ኦቪድ ስፖንሰር ያደረጉት እንደዚሁ፣ ቴሌኮም ዋና ስፖንሰራችን ነው። ብዙ ትልልቅ ድርጅቶች ተሳትፈዋል። ዝግጅቱ እንደ ረመዳን እንደመሆኑ መጠር የዘካ አንዱ የእስልምና መሰረቶች ከአምስት ውስጥ ዘካ ነው፣ ወይም መስጠት ነው። ስለዚህ እዚህ ውስጥ ደግሞ በጎ አድራጎቶችን እኛም በፍሬ አድርገናል። ብዙ በጎ አድራጎት ድርጅቶች ገንዘብ እያገኙ ለምስኪኑ እየረዱበት ነው እና ዊን ዊን የሆነ ሁለት ንግድም ጽድቅም በሆነ ሁኔታ እየሰራ ያለ ኤቨንት ነው። ጥሩ ኤቨንት እና ቆንጆ ኤቨንት ነው። ትናንትናም ደግሞ ደማቅ ዝግጅቶች ነበሩ፣ የቁርአን መድረኮች ነበሩ ዋናው አዳራሽ ላይ እና ይን የመሳሰሉ ነገሮች አሉት። አሁን እንደሚታወቀው ጾሙ አላለቀም። ሰዎች ወደዚህ ቦታ እየመጡ የአፍጠር ሰዓት ቢደርስ ምን አይነት አማራጭ አለው? የአፍጠር ያው እዚህ እንደ ሚስተር ቺክን እንደገና ሌሎችም እንደዚህ የምግብ አቅራቢዎች አሉ። ሰዎች ማፍጠር ሲፈልጉ የማፍጠሪያ ቦታ ላይ ሚሊኒየም እንደምታውቁት የተመቸ ቦታ ነው። ፓርኪንጉም፣ ለህፃናት መጫወቻውም፣ ሴኩሪቲውም ሁሉም ነገር እና ሰዎች ባያመልጣቸው መጥተው ቢጎበኙ እንመክራለን። ምን የተለየ ነገር ታገኛላችሁ ትላለ? እቃዎች በአንድ ላይ መሰባሰባቸው ቀላል ነገር አይደለም። ሁሉም ነገር አለ እዚህ ከእጣኑ እስከ ጥቁር አዝሙድ ዘይቱ፣ እስከ ልብሱ፣ እስከ ቅባቱ ሁሉም ነገር እና ይሄ ደግሞ በአንድ መሰባሰቡ ትልቅ አማራጭ ነው። እንደገና የውጭ ሀገር ዜጎችም አሉ ይዘው የመጡት እቃዎች አሉ የተለያዩ እቃዎች ይገኙበታል እና ጥሩ አድቫንቴጅ ነው ብዬ አስባለሁ። በጣም ደስ ይላል። በርካቶች መጥተው እንደሚጎበኙትም ተስፋ አደርጋለሁኝ መጪው በዓል ነውና ለወዳጅ ዘመድ ለቤተሰብ እንኳን አደረሳችሁ ማለት ለምትፈልገው ያው ለሁሉም የኢትዮጵያ ሕዝብ ጠቅላላ ቤተሰቤ ነው። ለክርስቲያኑም ለሙስሊሙም በዓላችን አንድ ነው እና ይህንን የኢድ በዓላችንን እንደ ሁል ጊዜ እንደ ብዙ ሺህ ዓመታት እንደተደሰትንበት አሁንም የደስታ በዓል እንዲሆንን ለሁሉም እመኛለሁ። አመሰግናለሁ፣ ስላገኘው ደስ ብሎኝ አመሰግናለሁ። በዚህ የኢድ ኤክስፖ ላይ ከመጣችሁ ቤተሰቦቻችሁን ይዛችሁ እንድትመጡ እኔ ጥሬን አቀርባለሁ። ምክንያቱም ለልጆች የሚሆን ምቹ የሆኑ መጫወቻዎችን ለመመልከት ችያለሁ። እንዲሁም ደግሞ መስገድ ለሚፈልግ ሰው መስገጃ ቦታዎች ተመቻችተዋሉ። ምግቦችም እንደዛው ለአፍጥር ጣፋጭ የሆኑ ምግቦች ተዘጋጅተዋሉ። የዛሬው ዝግጅት ይህንን ይመስል ነበር። ይህንን ፕሮግራም ከወደዳችሁት ወይም ይህን ዝግጅት ከወደዳችሁት ሰብስክራይብ በማድረግ ቤተሰብን ብዬ ጥሬን አስተላልፋለሁ። ለመላው የእስልምና እምነት ተከታዮች ኢድ ሙባረክ።